ከዚህ ከምትመለከቱት ፈገግታ በፊት ብዙ የእንባ ጠብታዎች አልፈዋል። ቃልኪዳን ጥበቡ ውዷ የኢትዮጵያ የሴት አክተረስ። እንግዲህ ውድ ቤተሰቦቻችን ስለተወዳጇ ቃልኪዳን ጥበቡ ዛሬ በእጅጉ የምንወያይ ይሆናል። አዳዲስ ነገሮች እንወያዩበታለን። ውድ ተመልካቾቻችን እንዴት ሰነበታችሁ? ዛሬም እንግዲህ ሰዓታችንን ጠብቀን ተገናኘን። እንደተለመደው ታዲያ ሰብስክራይብ፣ ላይክ እያደረጋችሁ ሼር እያደረጋችሁ ቪዲዮቻችንን ለብዙዎች እንድታደርሱ እንጠይቃችኋለን። ውድ ቤተሰቦቻችን ቃልኪዳን ጥበቡ እንግዲህ ተወልዳ ያደገችው በመዲናችን አዲስ አበባ በተለምዶ ዶሮ ማነቀ ተብሎ በሚጠራው አካባቢ ሲሆን በ1986 ዓ ም ይህችን ዓለም ተቀላቅላለች ቃልኪዳን ሲናገር በቤተሰቦቿ ቁጥጥር እየተነሳ ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት እያለች ህይወታን እንዳሳለፈች ትናገራለች። የጥበቡን ዓለም ለመቀላቀል ታዲያ ብዙ ፈተና የገጠማት ቢሆንም ከእናቷ ከወይዘሮ ዝናሽ ጋር ያላት የጠበቀ ግንኙነት ግን አንዳንድ የሚሸሉ ጓ ደግሞ የጥበቡን ዓለም እንድትቀላቀል አድርጓታል። አባቷ አቶ ጥበቡ ይህንን የጥበብ ነገር ጭራሽ የማይቀበልና የማይወድ ሲሆን እንኳን የገዛ ልጃቸው ይቅርና ከቤተሰቡ አንድ ሰው እንኳን ጥበብን እንዲቀላቀል የማይፈቅዱ መሆኑን በጥብቅ እንደነገራቸው ቃል ኪዳን እንግዲህ ደጋግማ ተናግራለች። ለዚህ የደረስኩት በብልህናቴ ምክንያት ነው ስትልም ትደመጣለች። ውድ ቤተሰቦቻችን፣ በዚህ መሀል እንግዲህ የቃል ኪዳን ጥበቡ እናትና አባት በተለያዩበት ወቅት ላይ በዛ መሀል ልጅቷ እንዳትጎዳ ሲባል በድምጻዊነቷ የምናውቋት ሄሌን በርሄ ለእናቷ የቅርብ ጓደኛዋ ስትሆን ለእሷ ደግሞ ወዳጇ እንደሆነችና እንደ ህትም እንደሚቀራረቡ የሚነገርላት ሲሆን በዚያ አጋጣሚ ልጅቷ በሌላ መንገድ እንዳትጎዳ በእናትና በአባቷ ፍቺ ምክንያት እንዳትጎዳ ሲባል ወደ አቢሲኒያ የስነ ጥበብ ትምህርት ቤት በመግባት የዳንስ ትምህርትን እንድትማር አድርጋለች። በዛ አጋጣሚ ነበር የጥበቡን አለም የተቀላቀለችው ቃል ኪዳን ታዲያ ለዳንስ ብላ በገባችበት ወቅት ጥሩ እንቅስቃሴ ስለነበራት የአቢሲኒያ ትምህርት ቤት ባለቤት የሆነችዋ ሴት እንግዲህ ወይዘሮ ገነት ለቃል ኪዳን ነጻ የትምህርት እድል እንድታገኝ ተደረገ። እሷም በሰአቱ የምትፈልግ የነበረው ሞዴሊንግ ስለነበረ የሞዴሊንግ ስልጠናን እንድትሰለጥን ነጻ የትምህርት እድል ተመቻችላት። በዚህ አጋጣሚ የቲያትር አስተማሪዋ ሞዴሊንግን በምትሰለጥንበት ሰአት ኮርሱ ስለሚሰጥ እንግዲህ የቲያትር አስተማሪዋ የትወና ብቃቷን እጅግ ስለወደደ እንግዲህ ጥበባን ኳኩታ ወደ እሷ በመጣችበት ሰአት የተለያዩ መድረኮች ላይ እንድትታይ ያደረጋት ከዚያ ወደ ቃል ኪዳን በአብዛኞቹ የፊልም አፍቃሪያን ተወዳጅነትን ያገኘች ሲሆን እንግዲህ በአብዛኛቹ ልብ ውስጥም የትወና ብቃቷ እንደ ቀረ ይነገርላታል። እቺ ተወዳጇ አርቲስት ለሞዴሊንግ የሚሆን ቁመና ስለነበራት ሁሉንም ነገር በአንዴ ችሎ ለመስራት ዳንሱም ላይ እጅግ በጣም ጎበዝ ስለነበረች አሳማኝ ስራዎችን እየሰራች እየማረከቻቸው፣ ለዚህ አሁን ለደረሰችበት ቦታ ምክንያት የሆነ ችሎታዋ እንደሆነም ትናገራለች። እንግዲህ ውድ ቤተሰቦቻችን እዚህ ድረስ ከመጣችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ ቪዲዮች ለብዙ ሰዎች እንዲደርሱ ላይክ ማድረጋችሁን አትርሱ። እንግዲህ ውድ ቤተሰቦቻችን ወደ አርቲስቷ ስንመለስ ቃል ኪዳን ቃል እንግዲህ በስራዎቿም ሆነ በውበቷ ብዙዎችን መማለል የቻለች ቆንጆ አርቲስት ስትሆን ከሰራቻቸው ስራዎችም ከደመና በላይ፣ ፖለቲካ አይደለም፣ ከደመና በላይ፣ አንቺን ለኔ እና ሌሎችም ከሀያ አምስት በላይ ፊልሞች ላይ ብቃቷን ያሳየችን እቺ ተወዳጇ እንስት እንግዲህ ትልቅ ብቃቷን ያሳየችበት ስራ ነበር። ከዚህም በተጨማሪ እንግዲህ የኢትዮጵያ ፊልም ፌስቲቫል ላይ ከሷ የተሻለ ጎበዝ አርቲስት ስላልተገኘ አንደኝነቱን ወስዳ የሽልማትን ባለቤት የሆነች ስትሆን እንዲሁም የጉማ ፊልም ሽልማት ላይም ሽልማቶችን ወስዳለች። ይቺ እንስት አርቲስት ታዲያ እንግዲህ አንድ ሰሞን ላይ በአርቲስት ቲቪ ስተላለፍ በነበረው እረኛ የድራማ ላይ ተሳትፋለች። ያም ድራማ እንግዲህ በወቅቱ ኢትዮጵያ ላይ አሉ ከተባሉ ተከታታይ ድራማዎች ትልቁን ድርሻ አይወሰደም የተወራለትም የተከታታይ የቴሌቪዥን ድራማ እንደነበር ይታወሳል። ጸሐፊያኑም እንግዲህ ትልቅ ስም ያላቸው እነ አዜብ ወርቁ እንዲሁም ቅድስት ሲልማን ጨምሮ ሌሎቹም የተሳተፉበት ትልቅ ተከታታይ ድራማ ነበር። ይህም ድራማ እንግዲህ ቃል ኪዳን ጥበቡ እጅግ በጣም ትልቁን ሚና ከሚወስዱ ወይ ደግሞ የኢትዮጵያ ኮከብ የሆኑ አርቲስቶችን ያሳተፈም ነው ብንል የእረኛዊ ድራማ የሚበዛበት አይደለም። እንዲሁም ቃል ኪዳን ጥበብም ስትጫወት የነበረችው ካራክተር እጅግ በጣም ደስ የሚል እና ደግሞ ፈታኝም እንደነበረ ሁላችንም የተከታተልነው ነው። ርኛ የድራማ እንግዲህ አራት ምዕራፍና አርባ ስምንት ክፍሎች የነበሩት ሲሆን እዚህም ላይ መሳተፌ ከታላቋ አርቲስት ከሙሉ አለም ታደሰ ጋር በቅርበት እንዲሰራና እንድተዋወቅም እድል የከፈተልኝ ነው። ለዚያም ይህንን ድራማ እጅግ በጣም ወደዋለሁ። ከካራክተሬም ባለፈ ከጎበዝና ከታዋቂ አርቲስቶች ጋር እንዲሁ እንዲጫወት ረድቶኛል። ከብዙ ሰዎች ጋር ያስተዋወቀኝ ደስ የሚል ስራም ነው ስትል ትደመጣለች ውድ ቤተሰቦቻችን እንግዲህ ቃልኪዳን ጥበቡ ከዚህም ባለፈ ከዚህም በፊት በሰራቻቸው ስራዎች፣ እንዲሁም በሳቂታነቷ እንዲሁም ደግሞ ልበቀናም እንደሆነች ይወራላታል። ውድ ቤተሰቦቻችን እንግዲህ ከእናቷ ጋር ያላት ግንኙነት ደግሞ አቀራረባቸው ከእናትና ከልጅ ያለፈ እንደ እንደ ህትማቾች እንዲሁም ደግሞ እንደ ጓደኛም እንደሆነ ይነገርላቸዋል። እናቷ በዘፈነችው ዘፈን ላይም ከ ባለቤቷ ከታሪኩ ባባ ጋርም ክሊፕ እንደሰራች እንደሰሩ ይታወቃል። በዚያም ክሊፕ ላይ ትልቅ ትውስታ እንደነበራቸው የምትናገረዋቺ እንስት ባባ በህይወት ባይኖርም ያ ደግሞ ትልቅ ትውስታችን ነው። ስለ እናቷ አውረታ የማትጠግበው ቃል ኪዳን እናቷን እንዲህ ስትል ፍቅሯን ገልጻላታለች። እናቴ፣ እጅግ በጣም ወድሻለው በትሽም እስኪረግፍ ድረስ ለእኔ ብቻ ኑረሻል እንግዲህ ያለሽ ዝናም ክብርም መልክሽም ሁሉም የኔ ነው። ያለ አባት እንደ እናትም እንደ አባትም እንደ እህትም እንደ ወንድምም ሆነች ነው ያሳደግሽኝ። ለዚህም ታዲያ ትልቅ ክብር አለኝ። እጅግ በጣም ወድሻለው ስትል ትደመጣለች። እጂ ቃል ኪዳን እንግዲህ ከታሪኩ ብርሃኑ ባባ ጋር የጋብቻ ስነ ስርዓታቸውን ፈጽመው አብረው እንደሚኖሩም የሚታወቅ ነው። አንድ ልጅም በትዳራቸው አፍርተዋል። ቺ እንስት አርቲስት እንግዲህ ከምትወደው ባለቤቷ ጋር በተለያየ ምክንያት እንዲሁም ለሚዲያ ግልጽ ባልሆነ ምክንያት እንደተለያዩም ይታወሳል። ይህንም እንግዲህ ለማህበረሰቡ ወይ ደግሞ ለፊልም አፍቃሪያን በሴፉ ፋንታውን ታዲያስ አዲስ በኩል የገለጹ ሲሆን ትዳራቸውንም ለሶስት አመት ያክል ተለያይቶ ባሉበት ነው። እንግዲህ ድንገት የታሪኩ ብርሃኑ ባባ አልፈት ለህዝቡ ለፊልም አፍቃሪያኑ ሀዘን ን ይዞ እንግዲህ ብቅ ያለው ይህም የባባ ሞት አብዛኞቹን የፊልም አፍቃሪያን ያስደነገጠ ና ያስቆጣ ለምንስ ነው እንግዲህ ይህን ያክል እስኪ ሞት እስኪ ታሞ ለሞት እስኪ በቀደረስ ያልሰማ ነው በሚል ቁጭትም አብዛኞቹ ይህ ለቃልኪዳን ኪዳን ትልቅ አሳዛኝ ዜና ነበር። እንግዲህ የልጇ አባት የሆነው የመጀመሪያ ፍቅሯ ትዳሯ እንደመሆኑ ለረዥም ጊዜ ከሰው ሳትገናኝ ከእህልም ሳትገናኝ የቆየችበት ያዘነችበት፣ ለአመታትም ከፈገግታይ የራቀችበት እጅግ አሳዛኝ ጊዜ እንደነበረ እጅግ በጣም እንዳዘነችም ይወራል። እጅግ በጣም አስፈሪ፣ አሰቃቂ የሚደብር ጊዜ እንዳሳለፈችም ትናገራለች። ያም ሆነ ይህ እንግዲህ ቃል ኪዳን ጥበቡ አሁን ላይ ህይወት ይቀጥላል እና መኖሯን ከጀመረች በኋላ እንግዲህ በአዲስ ፊልም የምትወደውን የጥበብ ስራ ተቀላቅላለች። ይህም ፊልም እንግዲህ ትዝታይ ይባላል። ከተወዳጁ አርቲስት ከቴዲ ጋር የተጣመሩበት ቆንጆ ፊልም ሲሆን በዚህ አጋጣሚ ፊልሙን እንድታዩ እንጋብዛችኋለን። ውድ ተመልካቾቻችን ይህን ይመስል ነበር የዛሬ ቪዲዮችን። እንግዲህ ለቃል ኪዳን ጥበቡ አዲስ እ ምዕራፍ እንደመሆኑ ይህ አሁን ላይ እየጀመረች ያለችው ጊዜ ለስራም ድጋሚ የተመለሰችበት ወቅት ነውና እንግዲህ ቆንጆ ቆንጆ ስራዎችን እየሰራች ለእኛም ለተመልካቾች እንደምታቀርብ ተስፋ እናደርጋለን። ለእሷም መልካም የስራ ዘመን እንዲሆን እንመኛለን። ውድ ቤተሰቦቻችን ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ሁሌም እንደምንለው ሳምንቱ ያማረ የተዋበ ጥሩ ጥሩ ነገር የምናስብበት ያሰብ ነው። ጥሩ ነገር ተሳክቶ ደግሞ ደስ የምንሰኝበት ቆንጆ ሳምንት እንዲሆን እንደ አስራ ስድስት ቲቪ ምኞታችን ነው። ታዲያ ውድ ቤተሰቦቻችን እዚህ ድረስ ከደረሳችሁ ይቀር ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮቻችንን ለ ለአብዛኞቹ ሰዎች ሰዎች እንዲደርስ እንድታደርጉልን በድጋሚ እንጠይቃችኋለን። መልካም ሳምንት